ፍትሃዊ ተጠቃሚነት ለሰላም በዚህ ዘመን ኢትዮጵያውያን በክብር ሊኖሩባት የምትገባ ሀገራቸው ሰላሟና ደህንነቷ መጠበቅ አለበት። ኢትዮጵያ ከማንኛውም የፖለቲካ ፓርቲ ከቡድን ስብስብና ከግለሰብ በላይ ነች። እንኳንስ በጦርነት አባዜ ውስጥ ባለችበት በዚህ ጊዜ ቀርቶ በሰላም ጊዜም ቢሆን ሁሉም ነገር ከኢትዮጵያ ጥቅም በታች መሆን አለበት። ስለዚህም የኢትዮጵያ ህልውና ከተለያዩ የውስጥና የውጭ ኃይሎች ጥቃት ሲቃጣባት ኢትዮጵያውያን ተባብረው ከሀገር በላይ ምንም ነገር እንደሌለ የማሳየት ኃላፊነት አለባቸው። የጥንቶቹ ኢትዮጵያውያን ደማቸውን አፍስሰውና ጥንታቸውን ከስክሰው ለዚህ ትውልድ ያስተላለፉት ከሀገራቸው የሚበልጥባቸው አንዳች ነገር ስላልነበር ነው። ኢትዮጵያውያን ድርና ማግ ሆነው በዘመን ተሻጋሪ አኩሪ ማህበራዊ ሴቶቻቸው ሀገራቸውን ከተስፋፊዎችና ከወራሪዎች ሲጠብቁ የኖሩት ኢትዮጵያ የምትባለው ሀገራቸውን ከምንም ነገር በላይ ያስቀድሙ ስለነበር ነው። በዚህ ዘመንም በመከባበር በመተሳሰብና በመደጋገፍ በጋራ ኢትዮጵያን ማስቀደም ሲቻል ፍትሐዊ ተጠቃሚነት ይረጋገጣል። በተለያዩ ዘመናት ለሀገራቸው አኩሪ ተጋድሎ የሚያደርጉ ስማቸው በታሪክ የወርቅ ቀለም የሚጻፍ ጀግኖች ታይተዋል። ከዚህ አኩሪ ተግባር በተቃራኒው የቆሙና ከራሳቸውና ከቢጤዎቻቸው ጥቅም በላይ ምንም የማይታያቸው መኖራቸውም የዘመናት ፈተና እንደነበሩ አይካድም። ከኢትዮጵያ የሚቀድም ምንም ዓይነት ፍላጎትና ጥቅም የለም ሲባል በመጪው ትውልድና ታሪክ ያስከብራል። በቀድሞዎቹ ሀገር ወዳድ ኢትዮጵያውያን መስዋዕትነት ታፍራና ተከብራ የኖረች ሀገር በአዲሱ ትውልድ የበለጠ ክብር፣ ነፃነት፣ ልማትና እድገት ይገባታል። ኢትዮጵያ ሁሉም ልጆቿ በእኩልነት የሚኖሩባት፣ የሚሰሩባት፣ የሚማሩባት፣ ሀብት የሚያፈሩባትና የሚያሳድጓት እንድትሆን ዛሬም ማንኛውም መስዋዕትነት መከፈል አለበት። ይህ መስዋዕትነት ጥቂቶች እንደፈለጉ የሚቀማጠሉበትና የሚንደላቀቁበት ሳይሆን ለሀገራቸው ደም ተፍተው የሚለፉ ዋጋቸው የሚታወቅበትና የሚከበርበት ሊሆን ይገባል። ከአራቱም ማዕዘናት ተጠራርተው ሀገራቸውን ከገባችበት ቀውስ ለማውጣት ርብርብ ያደረጉ የቀድሞ ጀግኖቻችን እየታሰቡ በዚህ ዘመንም ለሀገራቸው የሚለፉ ተከብረው መኖር አለባቸው። ከኢትዮጵያ በላይ ምንም ነገር የለም ሲባል የማንም ግለሰብ ሆነ ቡድን ቀዳሚ ተጠቃሚነት የለም ማለት ነው። ሁሉም ነገር ከኢትዮጵያ ጥቅም በታች መሆን አለበት ሲባልም ከኢትዮጵያ ብሔራዊ ደህንነትና ጥቅም በላይ ምንም ነገር የለም ማለት ነው። ኢትዮጵያ ልጆቿ በሰላም በእኩልነትና በመከባበር የሚኖሩባት ሀገር መሆን የምትችለው ይህ መርህ ሲከበር ብቻ ነው። ምርጥ ምርጡን በብሔርና በጥቅም ሸሪክነት ማግበስበስ ነውር መሆኑን በተግባር ማሳየት ይገባል። ኢትዮጵያ በልጆቿ ታፍራና ተከብራ የምትኖር ሉዓላዊት ሀገር መሆን አለባት። ኢትዮጵያውያን በደግም ሆነ በክፉ እርስ በርስ ተጋግዘው ሊያኖሯቸው የሚያስችሉ በርካታ የጋራ እሴቶች አሏቸው። እነዚህ እሴቶች ማንነት፣ ቋንቋ፣ ባህል የፖለቲካ አመለካከትም ሆነ ሌሎች ልዩነቶች የማይገድቧቸው ናቸው። ልዩነቶችን ይዞ የጋራ ተጠቃሚነትን በማረጋገጥ ለእውከትና ለግጭት መንስ የሚሆኑ ብልሹ አሰራሮችን ማስወገድ ይቻላል። በአራቱም ማዕዘናት የሚኖሩ ኢትዮጵያውያን እርስ በርስ ተጋብተውና ተዋልደው በኢትዮጵያ ጥላ ሥር ሲኖሩ ነው የሚታወቁት። የዓለም ጥቁር መመኪያ የሆነው ታላቁ የዓድዋ ድል በኢትዮጵያ ሰማይ ሥር የተገኘው በእንዲህ ዓይነቱ መስተጋብር መሆኑን ማንም የማይክደው ሀቅ ነው። ኢትዮጵያ የፓን አፍሪካኒዝም ንቅናቄ መሠረት መሆን የቻለችው ኢትዮጵያ በአድዋ ድል አማካኝነት የኮሎኒልዝምን ቀንበር ለመስበር ፋና ወጊ በመሆናቸው ነው። አፍሪካውያን ኢትዮጵያ የነፃነታችን እናት ናት ብለው በኩራት የሚናገሩት ጀግኖች ልጆቿ ከማንም በፊት ቀኝ አገዛዝን ወገቡን ሰብረው የነፃነት ትግሉን ጎዳና በተግባር በማሳየታቸው ነው። አፍሪካውያን ኢትዮጵያ የነፃነታችን እናት ሲሉ፣ ኢትዮጵያውያንም ከኢትዮጵያ የሚበልጥ ምንም ነገር የለም ማለት አለባቸው። በዚህ መንፈስ ኢትዮጵያውያን ሲከባበሩና ሲደማመጡ ለፍትሃዊ ተጠቃሚነት ጠንቅ የሆኑ አላስፈላጊ ድርጊቶች ይወገዳሉ። የዘመኑ ኢትዮጵያውያን ልዩነቶቻቸውን አክብረው በሰለጠነ መንገድ መነጋገር ከቻሉ ለማመን የሚያዳግት ተአምር መስራት ይቻላል። ለግማሽ ክፍለ ዘመን ያህል የኢትዮጵያን የፖለቲካ ምህዳር የተቆጣጠሩት ቂም በቀል፣ ቁርሾ፣ ጥላቻና ሴረኝነት እንዲወገዱ ትልቅ ትግል ያስፈልጋል። የፀጉር ስንጠቃ ፖለቲካ ትርፉ የዜሮ ድምር ውጤት ስለሆነ ማንንም የትም አላደረሰም። ኢትዮጵያ ውስጥ በፊት የፖለቲካ ምህዳሩ በስፋት ተስፋፍቶ አላሰራ የሚሉ የህግ ማዕቀፎች እየተሻሸሉና እየተለወጡ ሀሳብን በነፃነት የመግለጽ መብት እየተከበረ ለዲሞክራሲያዊ ስርዓት ግንባታ የሚረዱ ተግባራት እየተከናወኑ ዜጎች በልፋታቸው ልክ ፍትሐዊ ተጠቃሚ እየሆኑ መልካም ጊዜ እንዲመጣ ከወዲሁ መሰረቱን ማዘጋጀት ተገቢ ነው። በሂደት የሚያጋጥሙ ችግሮች ቢኖሩም እንኳ ጀርባ ከመሰጣጣት ተቀራርቦ ለመፍታት ጥረት መደረግ አለበት። ጥቂቶች በህገ ወጥ መንገድ ባግበስበሱት ጠግበው እያጋሱ ብዙሃን እየለፉ መራብ የለባቸውም። ለኢትዮጵያ ከሰላምና ከእድገት ውጪ አቋራጭም ሆነ አማራጭ የላትም። ምክንያቱም በአፍሪካ ከናይጄሪያ ቀጥላ በህዝብ ብዛት ሁለተኛ አገር የሆነችው ኢትዮጵያ ሰላም፣ እድገትና ልማት ያስፈልጓታል። ከሀገር ውስጥ ኢንቨስተሮች በተጨማሪ በርካታ የውጭ ኢንቨስተሮች መምጣት አለባቸው። ኢትዮጵያ በአፍሪካ ትልቅ ገበያ ስለሆነች ልማት አጋሮች ሊኖሯት ይገባል። ሰፊና ለመሬቷ መታረስ አለበት። በርካታ ማዕድናቷ ወጥተው ጥቅም ላይ መዋል አለባቸው። የሃይድሮ የፀሐይ፣ የንፋስና የጂኦተርማል ሀብቷ ከፍተኛ ኤሌክትሪክ ኃይል ማስገኘት አለበት። የውሃ ሀብቷ ጥቅም ላይ ውሎ ሥራ መፍጠር ይኖርበታል። የቱሪዝም ሀብቷ በአፍሪካ ቀዳሚ ሆኖ በረከት ማስገኘት አለበት። ኢትዮጵያውያን በእነዚህ ሀብቶች እኩል ተጠቃሚ የመሆን መብት አላቸው። ጥራቱን የጠበቀ የመኖሪያ አካባቢ፣ ምግብ ጤና፣ ትምህርትና የመሳሰሉት አገልግሎቶች ያስፈልጓቸዋል። ሁሉም ዜጎች በእኩልነት መስተናገድ ይኖርባቸዋል። በሁሉም መስኮች ፍትሐዊ ተጠቃሚነትን ማረጋገጥ ግዴታ ይሁን። ኢትዮጵያ ከማንኛውም ጥቅም በላይ በመሆን ልጆቿ ሁሉ በሰላም በእኩልነትና በመከባበር የሚኖሩባት ሀገር መሆን የምትችለው ይህ መርህ ሲከበር ብቻ ነው። በዚህ መንፈስ ኢትዮጵያውያን ሲከባበሩና ሲደማመጡ ለፍትሐዊ ተጠቃሚነት ጠንቅ የሆኑ አላስፈላጊ ድርጊቶች ይወገዳሉ። ልዩነቶቻችንን አብረን በሰለጠነ መንገድ መነጋገር ከቻለን ለማመን የሚያዳግት ተአምር መስራት ይቻላል። ኢትዮጵያ የሁሉም ልጆቿ መሆኗን አምነን ለሰላም ሁላችንም አብረን እንቁም። ስለተከታተላችሁ ከልብ እናመሰግናለን።